ከአምስት ዓመት በላይ ያሉ ኢትዮጵያዊ ህጻናትና ታዳጊ ልጆች የፋይዳ ዲጂታል አይዲ ካላወጡ በቀጣዩ ዓመት መማር አይችሉም የሚል አስገዳጅ ህግ ወጥቷል። ስለ ፋይዳ ዲጂታል አይዲ ከመምጣቱ በፊትም ሆነ ከመጣ በኋላ ብዙ ነገር ስንላችሁ ቆይተናል። ብዙ ትንታኔዎችን፣ በርካታ ቪዲዮዎችን ወደ እናንተ አድርሰናል። ይህ አሰራር ሰዎችን በቁጥር ቁጥጥር ስር የማድረግና ጠቅልሎ የማስረከብ ሴራ እንደሆነ በዚህም በሌሎች በልዩ ልዩ የማህበራዊ ትስስር ገጾቻችንም ለአመታት ስንናገር ቆይተናል። እናም ዛሬ ጉዳዩ እንዲህ አይን አውጥቶ መጥቷል። ከ2018 የትምህርት ዘመን ጀምሮ ለትምህርት ቤት ምዝገባ ብሔራዊ መታወቂያ የመያዝ ግዴታ መሆኑን የአዲስ አበባ ከተማ አስተዳደር ገልጿል። ከ2018 የትምህርት ዘመን ጀምሮ የብሔራዊ መታወቂያ የሌለው ተማሪ የትምህርት ቤት ምዝገባ ማድረግ እንደማይችል ነው የተገለጸው። ኢንትረስቲንግ ጥያቄ ነው። እንዲህ አይነቱ ኮንስፒሬሲ እንዲህ አይነቱ አገላለጽ በዲጂታል አይዲ ላይ ብቻ የተወሰነ አይደለም። ቴክኖሎጂ በመጣ ቁጥር ይሄ ጥያቄ ይቀርባል፣ ቻሌንጅ አንዱ ክላሲክ ኤግዛምፕል እዚሁ ሀገራችን ላይ የተፈጠረው ነገር ብናይ የሲኒማ ነገር ሲገባ መቼም የተጻፈውን ታውቃላቸው ጳውሎስ ኒዮኒዮ የሳቸውን መጽሐፍ በአጼ ሚኒሊክ ጊዜ የነበረውን ታሪክ በጣም በጣም የሚገርም ዴፕት ያለው እኔም መጽሐፌ ላይ ሪፈር ያረኳቸው ነገሮች አሉ ሰይጣን ቤት እየተባለ ዛሬም ድረስ ለዛ ነው። ግን አሁን ሰይጣን ቤት ስለተባለና ያ ፐርሰፕሽን ስላለ ሙቪ ያናይ ማለት አይደለም። ፎቶ ለመጀመሪያ ጊዜ የተነሱት አጼ አጼ ሚኒሊክ እንደሆኑ ታሪክ ይዘግባል። ግን የሃይማኖት አባቶች ጭምር እሳቸውን ሲኮንኑ እንደ ነበረ ታሪክ ላይ ተጽፎ እናያለን። እነዚህን ኢትዮጵያውያን በበቂ ሁኔታ ተንቀሳቃሽ ምስሉን እየለዋወጠ ካሳያቸው በኋላ ወደ ገለጻው ተመለሰ። ክቡራን ሦስቱ ሕዝቦች ያያችኋቸው ናቸው። ዋና ተግዳሮት ብለን ወደ ለየነው ወደ አራተኛው ሕዝብ ከመሻገሬ በፊት ተያያዥ የሆኑ ጥቂት አስገራሚ ነገሮችን ላስቀድም አለና ኮኸን ከስክሪኑ ገለል ብሎ ቆየ። በትዕይንተ መስኮቱ ውስጥም ስልጡንና ዘመናዊ የሚባሉ ኢትዮጵያውያን መታየት ጀመሩ። ይህ ራቁት ሕዝብ ባለበት አገር ይህ ደግሞ አለ ሲል ጀመረ። ተመልከቱ ክቡራን። በዘመናዊ አልባሳት የዘነጡ፣ በስደት ኑሮ ምክንያት ፊታቸው የቀላ፣ በዘመናዊ መነጽር ያጌጡ፣ ዘመናዊ የመሰሉ ነገር ግን ያልሆኑ ኢትዮጵያውያን ናቸው። እባካችሁ እነዚያን እርቃን ኢትዮጵያውያንን ባዩት ዓይኖቻችሁ እነዚህንም ተመልከቱባቸው ሲል በስላቃዊ ድምጸ ተማጸናቸው። የእነዚህ የነዚህ ዘናጭና ፋሽን ተከታይ የሚባሉ ኢትዮጵያውያንና የእነዚያ የነዚያ እርቃን ኢትዮጵያውያን የመኖሪያ ቀየ በውስን ኪሎ ሜትሮች የሚራራቅ ነው። መንግስታቸውም አንድ ነው። የሚቆጠሩትም እኩል ኢትዮጵያዊ ተብለው ነው። ግንኙነታቸው እንዴት ሊሆን እንደሚችል ገምቱ። አንዱ ለአንዱ የሚኖራቸውን ምልከታ ለማጤን ሞክሩ። በምን ሁኔታ ላይ የተመሰረተ ግንኙነት ሊኖራቸው እንደሚችልም ለአፍታ አሰብ አድርጉ። እንዴት ሊናናቁ እንደሚችሉ ለመገመት ሞክሩ። ገምታችሁ የተሰማችሁን ለየራሳችሁ ያዙትና ጥቂት ጥያቄዎችን ልጠይቃችሁ። ከነዚህ ዘናጭ ኢትዮጵያውያንና ከነዚህ እርቃን ኢትዮጵያውያን በአስተሳሰብና በንቃተ ህሊና፣ ማን የሚበልጥና ማን የተሻለ ይመስላችኋል? በማንነት ረገድስ ከእነዚህና ከነዚያ የትኛው ህዝብ የሚበልጥ ይመስላችኋል? ምናልባት በአግራሞት መሳቅ ካለብን በየትኞቹ ነው መሳቅ የሚኖርብን? ማን ነው በማን መሳቅና መሳለቅ ያለበት? ማን ማንን ነው መናቅ የሚኖርበት? ከነዚህ ከሁለቱ ህዝቦች ውስጥ መታዘን ያለበት ለየትኞቹ ነው? ማለቴ የትኛው ህዝብ ነው? እንዴት ያሳዝናሉ! ምን አለበት ልብስ እንኳን መልበስ ቢማሩ ብሎ መገረም ማዘን ማሾፍ ያለበት የትኛው ህዝብ ነው? ነገርየውን በማንነት ረገድ ለማሰላሰል ሞክሩ። በማንነት ረገድ የትኞቹ ህዝቦች ይሻላሉ፣ የትኞቹስ ይበልጣሉ ሲል ጠይቆ ፈገግ እንዳለ ተሰብሳቢዎች ላይ አፍጥጦ ጥቂት ቆየ። ለጥያቄዎቹ መልስ የሰጠ የለም፤ እሱም አልጠበቀም። ደህና መልሱን እኔ ራሴ ነግራቸዋለሁ። እነዚህኞቹ እርቃኖቹ ይሻላሉ፣ ይበልጣሉ። ይህ ግልጽ ሎጂክ ነው ክቡራን። እነዚያኞቹ እርቃኖች የራሳቸው የሆነ ማንነት ያላቸው ናቸው። እነዚህኞቹ ግን በራሳቸው ማንነት ውስጥ ያሉ አይደሉም። ምክንያቱም ቢያንስ ቢያንስ እነዚህኞቹ ቀያቸውን ይወዳሉ። ለከብቶቻቸው፣ ለመሬታቸው፣ ለወንዞቻቸው ክብር አላቸው፣ ለማንነታቸውም ክብር አላቸው። ቢያንስ ቢያንስ በራሳቸው ቀዬ አፈርና ጭቃ የራሳቸውን እርቃን ሰውነት ያሱባሉ። አኗኗራቸው ራቁትም ቢሆን የማይደገፍም ቢሆን በሌላው ዘንድ ሊያስቅ ሊያሳቅቅ የሚችልም ቢሆን ኋላ ቀርም ቢሰኝ ከእነዚህኞቹ አንጻር ሲታይ ግን እነዚህኞቹ በሁሉም ዘርፍ የተሻሉም የበለጡም ሆነው እናገኛቸዋለን። አዎን፣ ቢያንስ የራሳቸው የሆነ ማንነት አላቸው። የራሳቸው የሆነ ጌጣጌጥ አላቸው። የሚዋቡ የሚያጌጡትን ራሳቸው አብክተው በሰሩት ጭቃ ነው። እነዚህ ደግሞ የራሳቸው የሆነ ምንም ነገር የላቸውም። ልብሱም የኛ ነው። መነጽሩም የኛ ነው። ጫማውም የኛ ነው። ያንጠለጠሉት ላፕቶፕ የኛ ነው። አእምሯቸው ውስጥ ያለው እውቀት የኛ ነው። ፍልስፍናቸው የኛ ነው። የተማሩት በእኛ ነው። የሚሰሩት ለእኛ ነው። አረማመዳቸው፣ ወግና ስርዓታቸው፣ የንግግር ዘያቸው፣ እንቅስቃሴያቸው፣ ሁለንተናቸው የእኛ ነው። እነዚህ ዘመናዊ ሰዎች የመሰሉ ኢትዮጵያውያን የራሳቸው የሆነ አንድም ነገር የላቸውም። የራሳቸው ሃይማኖት እንኳ የላቸውም። የሚገርመው ደግሞ ብዙዎቹ የአማኒ መሆናቸው ነው። የተወለዱት ኢትዮጵያ ስለሆነ ብቻ ኢትዮጵያዊ ነን ይላሉ እንጂ ውስጣቸውም፣ ውጫቸው ምናቸውም ኢትዮጵያዊ አይደለም። ውጫቸውም ብቻ በማየት እንኳ አንዳችም ኢትዮጵያዊ የሆነና የኢትዮጵያ ነው ተብሎ የሚገለጽ ነገር እንደሌላቸው መገንዘብ ትችላላችሁ። ውስጣቸውም ያው ነው። ክቡራን፣ እኛ ያመለክነውን ለማምለክ የተዘጋጁ፣ እኛ ካልናቸው እሺ የሚሉ፣ እኛን ብቻ መስለው ነገር ግን መሆን ያልቻሉ፣ እኛን እንሁን ቢሉ መምሰል እንጂ መሆን የማይችሉ የራሳቸው የሆነ አንድም ነገር የሌላቸው ከራስ ጸጉር እስከ ግር ጥፍር የራሳቸው የሚሉት ምንም አይነት ነገር የሌላቸው ባዶዎች፣ ምናልባትም የዓለማችን አሳዛኝ ፍጡሮች ተመልከቱ፣ አለና አዝኖ ይሁን በግኖ አበሳጭተውት ይሁን አስጠልተውት ባይታወቅም ግን እንዲሁ አንገቱን እየወዘወዘ ከንቱ የሚል ምልክት በእጆቹ እያሳየ ከንፈሩን በልጠጥ አድርጎ ባዶ ሲል በምልክት ገለጻቸው። ታውቃላችሁ ሲል ቀጠለ ኮህን። ታውቃላችሁ እኛ ሌሎቹን አፍሪካውያንን ካደረግናቸው በላይ ኢትዮጵያውያንን ያደረግናቸው ይበልጣል። መጀመሪያ ከምንም አስነስተን ሱፍና ከረባት አስለመድናቸው። ያን ስንሰጣቸው የራሳቸው የነበረውን ሸማቸውም ጣሉ። ከዚያ የእኛን ትምህርት እውቀትና ፍልስፍና ሰጠናቸው። የራሳቸውን ትምህርት እውቀትና ፍልስፍና ጥለው የእኛን ተቀበሉ። ድንገት ደርሰን ሁሉንም ነገር ከመሃል እንዲጀምሩ ታደረግን። ሁሉንም ነገር ከመሃል ጀመሩት። ሁሉንም ነገር ከመሃል ሲጀምሩትም የራሳቸው የነበረውን ሁሉንም ነገር ጥለው ነው። ከመሃል የጀመረና የራስ መሰረት የሌለው ስልጣኔም ሆነ እውቀት ደግሞ እጅግ አደገኛ ነው። እነዚህ ህዝቦች አሁን ላይ ወደ ኋላ እንመለስና የራሳችንን እናንሳ ቢሉ አይችሉም፤ ጥለውታል። የጣሉት ነገርም በቦታው የለም። በጀመርነው እንቀጥል ቢሉም አይችሉም። የጀመሩት ነገር የእነርሱ ስላልሆነ ባሻቸው መንገድ ማዘመንም ማስቀጠልም አይችሉም። ከመሃል የጀመሩትን ነገር ለማስቀጠል የእኛን ፈቃድና ይሁንታ እንዲሁም ችሮታ ይፈልጋሉ። ለምሳሌ ይህን የምትመለከቱትን ዘናጭ የሆነ ዘመናዊ ኢትዮጵያዊ፣ ይህን መነጽርና ላፕቶፕ የእኛ ነው ብለን ብንቀማው ወይም መጠቀም ብንከለክለው ራሱ ሰርቶ ማጌጥም ሆነ መጠቀም አይችልም። ለምን? ከመሃል ሲጀምር በሰው ነው የጀመረው። መቀጠል የሚችለው በሰው ምርት ነው። የራሱን ከጣለ ብዙ ዘመኑ ነው። መልሼ ላንሳው ቢል አያገኘው እውቀት ከአንድ ሀገር ወደ ሌላ ሀገር ይሻገራል። ስልጣኔና እድገትም ከአንድ አህጉር ወደ ሌላ አህጉር ይዛመታል። የፖለቲካ ሪዮትም እንደዚያው መኮራረጅ፣ መወራረስ የአንዱን አገር ህዝብ የእድገትና የስልጣኔ ጎዳና አርአያ አድርጎ ወስዶ በራስ ሀገር ማዳበር፣ ማሳደግ ይቻላል። የተለመደም ነው። የኢትዮጵያውያኑ ግን እጅግ በሚያስገርምና ግራ በሚያጋባ ሁኔታ እንዲህ ተብሎ ሊገለጽ የማይችል አጉል ሌሎችን ለመሆንና በውጫዊ ገጽታ ብቻ እኛም መስሎ ለመገኘት ወይም ለመታየት የመጣር ባዶ ሂደት ነው። በስራ አላልኩም፣ በሙከራ እንደ ሌሎች ራስን ለመቻል በመጣር አላልኩም፣ እንዲሁ በባዶ እና ወደኋላ ኋላ እንዳይመለሱ ረፍዷል፣ አይችሉም፣ ወደፊት እንዳይገሰግሱ አይችሉም። በራስ ለመቀጠል የሚያስችል መሰረት የላቸውም። ስለዚህ መሀል ላይ እንደዋለሉ ከመቅረትና ሰው በሰራው ዘመናዊ ቁሳቁስ እያጌጡ ዘመናዊ ሰው ከመምሰልና ራስን ዋሽቶ ከመኖር ውጭ ሌላ ምንም አማራጭ የላቸውም። በአፍሪካ ይህንን ያደረግ ነው። በኢትዮጵያም ይህን ለማድረግ ቀደም ባለው ዘመን ብዙ ታግለን አቅቶን ትተነው ነበር። እኛ አቅቶን የተውነውን ነገር ነው እነዚህ ኢትዮጵያውያን በራሳቸው ጊዜ ፈልገው ያደረጉት። እንዲህ ላለመሆን ሲሉ ነው። አባቶቻቸው ወግተው የመለሱን ትውልዱ እንዲህ እንዳይሆንባቸው ነው የተዋጉት። እነዚህ ደግሞ በድሉ ማግስት ሳይውሉ ሳያድሩ በባርነት ነሽ በማንነት ነሽ በፍላጎት ባዶ በመሆን ነሽ በምንድነሽ? በራሳቸው ጊዜ ካሰብነው በላይ ሆነውት ቁጭ አሉ። በእርግጥም ማንነትንም ሆነ ቁሳቁስን በኃይል እያስጣሉ ከመቀማት ያላቸውን በፍላጎት ሊያስጥል የሚችል የተሻለ ነገር አቅርቦ እሱን መስጠትና የያዙትን ማስጣል ያስጣሉትንም መውሰድ የተሻለ ነው። ማንነትን አስጥሎ ማንነት አልባ ማድረግ እጅግ የተሻለ ዘዴ መሆኑን ድሮ የምናውቅ ነበር። ድሮ ከምናስበው በላይ እጅግ የተሻለ ዘዴ መሆኑን የተረዳ ነው። ግን በእነዚህ አይነት ህዝቦች ነው የተሻለ ከመሆኑ አልፎ እጅግ የተሻለ መሆኑን በተግባር ለማስረዳት ደግሞ እነዚህ የምትመለከቷቸው ዘመናዊ ነንባ የሆኑ ኢትዮጵያውያን በቂ ከበቂ በላይ የሆኑ ምሳሌዎች ናቸው። ከዚህ አንጻር ከነዚያ እርቃን ህዝቦች እነዚህኞቹ ዘመናዊ ህዝቦች ናቸው ሊያሳዝኑም ካሉ ሊቆጠሩ የማይችሉም ሆነው ያገኘ ናቸው። ከንቱ የከንቱ ከንቱ ማለት በእርግጥ እነዚህ ናቸው። እነዚህኞቹን ባለመነጽር የቴክኖሎጂ ተንታኞችና ላፕቶፕ ነካኪዎች፣ የስማርትፎን አገላባጮች፣ ስለ አዲሱ ሳምሰንግ ጋላክሲ ዕለታዊ የዋጋ ዜና አቅራቢዎች፣ ስለ አዳዲስ ታብሌቶች ጥቅም ነጋሪዎች፣ የቴክኖሎጂ ውጤቶችን የዋጋ ዝርዝር ተርጉመው በቴሌቪዥን አቅራቢዎችና ቀራቢዎች ፍጹም ስልጡን የሆኑ ዘመናዊ ኢትዮጵያውያኖች በሴቶቹም በኩል ሚኒ ለባሾች፣ ሂል ጫማ ተጫሚዎች ሂውማን ሄር ቀጣዮች ፓውደር ተቀቢዎችን እነዚህኞቹ እርቃኖቹ በጭቃ ሰውነታቸውን የሚያስቡት በብዙ ሚሊዮን እጥፍ ይበልጧቸዋል። ልዩነቱ በፓውደርና በጭቃ መካከል ያለ ነው። ሆኖም ልዩነቱ በራስ ነገር የማጌጥና በሰው ነገር በማጌጥ መካከል ያለ ልዩነት ነው። ልዩነቱ በራስ ማንነት በማጌጥና በሰው ማንነት በማጌጥ መካከል ነው። ምናልባት ለአገራቸው አንዳችም ጠቃሚ ነገር ባለማድረግ ረገድ ካየናቸው ሁለቱም እኩል ሊሆኑ ይችላሉ። በማንነት ረገድ ከሄድን ግን እርቃኖቹ ከለባሾቹ ይበልጣሉ። አገርና ቀያቸውን የሙጥኝ ብለው ይዘው እዚያው በመኖርም ይሁን በሌሎች ነገሮች በላጭ እነዚያ እርቃኖቹ ናቸው። ይልቁንም አይወዳደሩም። ምክንያቱም በራስ ማንነት ለመወዳደር ሁለቱም የየራሳቸው የሆነን መወዳደሪያ ማቅረብና ማሳየት አለባቸው እነዚህኞቹ ባለመነጽሮች ግን መወዳደሪያ የሚሆን አንድም የራሳቸው ነገር የላቸውም። የማይኖሩበትን ቋንቋ፣ የማይኖሩበትን ዜግነት፣ የማይኖሩበትን ወዘተ የማንነት መገለጫ አድርጎ ለመወዳደሪያነት ማቅረብ ስለማይቻል፣ ለማንኛውም እነዚህኞቹ የራሳቸው ያልሆነ ነገር ይዘው ያሉት ዘመናዊ የሆኑት ኢትዮጵያውያን ናቸው። እነዚያኞቹን እርቃኖቹንና ሌሎችንም ኋላ ቀር ዜጎች አሳልፈው የሚሰጡ ነው በእውቀትና በዘመናዊነት እያሳመኑ ይሁን በመንግስታዊ ህግ እያስገደዱ አሊያም በሌላ እኛ በምናዘው መንገድ ያሻንን እናደርጋቸው ዘንድ አሳልፎ የሚሰጡን በእርግጥ እነዚህ ናቸው። በዚህ መሰረት ዘመናዊ መስሎ የራሱን ማንነት ጥሎ የሌላውን ማንነት ታቅፎ የሚገኘው የተማረው ህዝብ እርቃኑን እየኖረ ነገር ግን የራሱ የሆነ ነገር ያለውን ኋላቀር ህዝብ አሳልፎ ይሰጠናል ማለት ይሆናል። ምንም እንኳ የልዑላችንን ዓላማ ለማስፈጸም በጋራ የቆምን ስለሆንን የማዘንና የመራራት ነገር በእኛ ዘንድ የማያስፈልግና የማይፈቀድ ቢሆንም እንዲሁ ሲያስቡት ግን እነዚህኞቹ በእነዚህኞቹ ሲጠቁና ተላልፈው ሲሰጡ ማየት በእውነቱ እጅጉን ያማል። ይቅርታ፣ ይህ ሰውኛ የግል ስሜቴ ነው። ክብራ፣ መልካም፣ ወደ ዋና ነጥቤ ልመለስ። እነዚህ በተለያዩ ግዛቶች በርከት ብለው የሚገኙ ከምንም ነገር ነፃ የሆኑ እርቃን ህዝቦች አስጊ ህዝብ ከምንላቸው ጋር ደምረን ያስቀመጥናቸው አይደሉም ብለናል። ፖለቲከኛ ምሁሮቻቸውም እውቀት፣ ፍልስፍና፣ ባህል፣ ወግ፣ ልማድና ፍላጎታቸውም ሆነ አጠቃላይ ማንነታቸው የእኛ እንጂ የራሳቸው ስላልሆነ በነዚህ መሰል ህዝቦች ለመነገድ የተዘጋጁና ሲነግዱ የኖሩ እየነገዱም ያሉ ስለሆኑ በተመሳሳይ ሁኔታ ካሉ የማይቆጠሩ ስጋት ሊሆኑ የማይችሉ ይልቁንም ተባባሪና አጋር ህዝቦች ብለን የለየንና የገለጽናቸው ሆነዋል። በዚህ መሰረት ተግዳሮት ተብለው የተቀመጡ ህዝቦች አንድ፣ ሁለት፣ ሶስት አይደሉምና ሙሉ ትኩረታችንን ያደረግ ነው በአራተኛ ደረጃ ላይ ባስቀመጥናቸው ህዝቦች ላይ ብቻ ነው። ስለዚህ ወደ አራተኛው ህዝብ ልለፍና በመጠነኛ ገለጻ ተግዳሮት ያልነውን ህዝብ ወይም የህዝብ አይነት ላስተዋውቃችሁ፣ አስተዋውቄም ላስጠንቅቃችሁ ክቡራን ይህ አይነት እርቃን ህዝብና ዘመናዊ ልብስ ለብሶ ነገር ግን ባዶ የሆነ ሌላ አይነት ህዝብ ባለባት በዚያች ሀገር ዓለምን ባስደመመ ፍልስፍና እየተመራ ይኖረ ዛሬ ድረስ በበላይ አካሉ ህግ ብቻ የሚመራ የበላይ አካሉ በሚፈልገው የአኗኗር ዘይቤ ብቻ ኑሮውን ቀጥሎ የሚገኝ ለእኛ ዓላማ እጅግ አስጊ የሆነ ሌላ ፈታኝ ስብጥር ህዝብ አለ። እሱን ነው ህዝብ ወይም ተገዳዳሪ ህዝብ እያለን የምንገልጸው። በስነ ልቦና፣ በባህል፣ በሃይማኖት፣ በልማድ፣ በወዘተ ልንዘምትበትና ልናሽመደምደው የሚገባ ሌላ ተገዳዳሪ ህዝብ አለ። አገሪቱ እንደ አገር ሉዓላዊነቷ ተጠብቆ እንድትቀጥል ያደረጉትን የአባቶቻቸውን ወኔ በውርስ ተቀብለው ይዘው ያሉትን አገር ሲባል የሚከነክናቸው፣ ስደትን የማይናፍቁ የአገሪቱን ህመም አብረው ሊታመሙ የቆረጡ ሞቷን አብረው ሊሞቱ የተዘጋጁ ሌላ ባዶ እግር ህዝቦች ኢትዮጵያ እንድትፈርስም እንድትወረርም እንድትበረዝም የማይፈልግ ደረቅ ህዝብ አለመፈለግ ብቻ ሳይሆን መካች ሆኖ የሚቆም በድህነት የሚኖር ህዝብ በመንግስት ፍላጎት የማይመራ በህግ ቢታዘዝም ካላመነበት በቀር የማይፈጽም የተማረና ያልተማረ ህዝብ ሆኖ ነገር ግን በአንድነት እምቢ ባይ የሆነ በሃይማኖታዊ ስርዓት ብቻ የሚመራ ውስብስብ ህዝብ ሰንደቅ ዓላማውን ታሪኩን፣ ሃይማኖቱን፣ ባህሉን፣ በዓሉን፣ ልማዱን፣ ወጉን ሲነኩበት የሚንጫጫና ለጋራ ጦርነት በባዶ እጁም ቢሆን ሆ ብሎ የሚነሳ ህዝብ። ዋናው ዘመቻችን በእነዚህ ህዝቦች ላይ ነው። ስለዚህ እነዚያን ህዝቦች ከእነዚህ እርቃን ህዝቦች ያልተሻሉ አድርጎ እያዘመኑ መቀረጽና ማሽመድመድ፣ የሙጥኝ ብለው የያዙትን የአኗኗር ዘይቤ አፈራርሶ በአዲስ ስርዓትና በአዲስ የአኗኗር ዘይቤ መኖር እንዲጀምሩ ማድረግ ዋናው ተልእኳችን ሊሆን ችሏል። ይህን በአራተኛ ደረጃ ያስቀመጥነውን ህዝብ ነው የእኛና የልዑላችን ጠላት ሆኖ ሊገኝ የሚችል ተገዳዳሪ ህዝብ ብለን የለየ ነው። እነዚህ የተማሩም ያልተማሩም ባለ ቁምጣም ባለ ጅንስም ባዶ እግርም ባለ ጫማም ሆነው ነገር ግን አንድ በሚያደርጋቸው ነገር አንድ ሆነው በተዋህዶ ተዋህደው የሚገኙ ህዝቦች በራሳቸው ምሁራን ዜጎችም ይሁን በሌላ ዓለም አቀፍ ግፊት ብሎም በተለያዩ የማሳመኛ ዘዴዎችና የኃይል እርምጃዎች ወደ ልዑላችን ዓላማ ማምጣት የማይቻልም ባይሆን ፈታኝ የሚሆንበት ሁኔታ ስላለ የግድ በመንግስት ደረጃ ጠበቅ ባለ መንግስታዊ ህግ በስውርና በግልጽ በሚከናወን መንግስታዊ ሴራ አማካኝነት መፍረክረክና መንበርከክ ስላለባቸው ነው። እነዚህ የዛሬ ምሩቆች መመልመልና ማስተማር ማሰልጠንና ማስመረቅ አስመርቆ የስልጣን ባለቤት ለማድረግ የሚያስችል ስራ ውስጥ መግባት ያስፈልገን። አዲስ የአስተዳደር ዘዴውን በአገር ልጆች የተዘረጋ አስመስሎ ከወዲሁ ለማመቻቸት ወደሚያስችል ቅድመ ስራ ውስጥ መግባት ያስፈልገው እነዚያ በአራተኛ ደረጃ ላይ ያስቀመጥናቸውን ፈታኝ ህዝቦች ከነ ሃይማኖት ተቋማቸው ከነ እምነትና ከነ አኗኗር ስርዓታቸው ከነ ባህል ከነ ወጋቸው እየገዘገዙ ገንድሶ ለመጣልና ሙሉ በሙሉ ለማፈራረስ እነሱንም ለማንበርከክ ይቻለን ዘንድ ነው እያለ ይቀጥላል። የጊዜ መቼቱ በ2007 ዓመተ ምህረት የሆነው የሳጥናኤል ጎል ኢትዮጵያ ቁጥር አራት ከገጽ 194 እስከ ገጽ 200 ድረስ የሰፈረው ታሪክ ቃል በቃል ኖ ያነበብንላችሁ እነዚህም ዛሬ ህዝቡን እውቀት ባልሆነ እውቀታቸው በተጻፈላቸው መሰረት በተላኩት መሰረት ይህን ምስኪን ህዝብ ዘለው ሄደው በህግ እያስገደዱ ከዓለም ባንክ የወረደላቸውን ትዕዛዝ ፈጥኖ በመተግበርና ለህዝቡ ዲጂታላዊ የቁጥር ምልክት በመስጠት ወደ ጥፋት ዓላማቸው እየወሰዱት ነው። ከባንዳነት ቅስቀሳቸው አልፈው የሃይማኖት አባቶችም ሌሎችም ይህን ጉዳይ ትኩረት ሰጥተው ሊቀሰቅሱ ይገባል እያሉ እንዲህ ተነስተዋል። የሃይማኖቱ ለምሳሌ ሃይማኖት አባቶች እዚህ ጋ በጣም የማንቃት ስራ ላይ አብሮ መስራት አለባቸው። ስለዚህ የፋይዳ ፕሮግራም ከሃይማኖት ተቋማት አባት ጋር፣ በህዝብ ዘንድ ተሰሚነት ያላቸው የማህበረሰብ ሽማግሌዎች ጋር፣ የመሳሰሉት ጋር ሄዶ አስረድቶ ለህዝቡ ተረፍ የሚያመጣ ነገር መሆኑን አብሮ መጫወት፣ መነጋገር፣ ያንን ነገር ማንቃት የሚያስፈልግ ይመስለኛል። እንዴት የሚለውን በዝርዝር ቃል በቃል በቀጣዩ ቪዲዮ በሰፊው እንቃኘዋለን።